ወገኖች ግድ የላችሁም፣ እንጹም፣ እንጸልይ። ምናልባት ሌላው እንኳን ማትረፍ ባያቅተን ራሳችን እናትርፍ፣ እስቲ ራሳችን እናድን። የሚጠቅመን እሱ ነው፣ ከፊትም ከኋላም ያለን አምላካችን ነው። ሌላ ጠባቂ የለንም። አባቶቻችን በሄዱበት መንገድ እንሂድና ከዛ በኋላ ምናልባትም እነሱ አልዳኑም ከተባለ አንዳን እነሱ በሄዱበት መንገድ ሄደን እነሱ ያመለኩትን አምላክ አምልከን እነሱ በሄዱበት ስርዓት ተጉዘን እሱ ያደረጉትን አድርገን እንቆለን ግድ የለም። ያንም ይሻላል። ሰይጣን ደግሞ ክፉ ስለሆነ የቀደሙትን እንዳንመለከት ስንክሳሩንም፣ ድርሳኑንም ተአምሩንም ተረት ነው እያለ እንዳንጠነክር። ተመልከቱ፣ የተሸነፈበት ስለሆነ ማለት ነው። ልክ ከወንጌል እንደወጣ እያስመሰለ የለም አባቶቻችን በከፋቸው ጊዜ እንዴት ኖሩ? በጾም ሰዓት እንዴት አሳለፉ? አላውያን ሲነሱ እንዴት ተሻገሩ? እርስ በእርስ የሚያውቅ መለያየት ሲመጣ ያንን አልፈውት በአንድነት ተጣምረው እንዴት ሄዱ? የእነሱን ታሪክ መለሱ ማየት ነው።